የሀይምዬ ልደት ነገ ነው። እንኳን ተወለርሽ ብላችሁ መልካም ምኞታችሁን ግለጹላት። ሀይምዬ ኔ ውድ እንኳን ተወለርሽ፣ ቀሪው ዘመንሽን እግዚአብሔር ይባርክልሽ፣ የልብሽን መሻት እግዚአብሔር ይፈጽምልሽ። ትልቅ ደረጃ ደርሰች ለማየት ያብቃን። በጣም ጠንካራ በጣም ስማርት የሆንች ለብዙ እህቶች ተምሳሌት የምትሆኒ የዘመኑ ጀግና ሴት ነሽ ለእኔ ማለት ነው። እና እንግዲህ ዛሬ ከብሩኬ ጋር ተገናኝተዋል። ብሩኬ በተቻለ ሀቅም ነገ ሰፕራይዝ እንደምታረጋት ባለሙሉ ተስፋ ነኝ። ደስተኛ ሆናም እንደምታሳልፍ ተስፋ አረጋለሁኝ። እንደ ባታናድዳት ማለት ነው። እንግዲህ ብሩኬ በትናንትና በሰራው ቪዲዮ ሆን ብሎ ሀይሚን ለማናደድ ሀይሚን ለማበሳጨት ያደረገው ነገር እንደሆነ ሀይሚ ራሱ ገብቷታል። በእልክ ማለት ነው። እና እኔ በዚህ አጋጣሚ ለብሩኬ ማለት የምፈልገው ነገር ስራ ነው ስሩ፣ ግን የምታገኛቸውን ሰዎች ግን አስተውለህ ብታገኛቸው ጥሩ ነው ብዬ አስባለሁ። ይቺ ልጅ አርቲስት ናት፣ ከብዙ ሰው ጋር ትክታክም ትሰራለች፣ ብዙ ሰው ጋር ግንኙነት አላት፣ የዳኒ ጓደኛ ናት እና ሰው እንዳንተ ሊታመንልህ አይችልም። አንተ ደግሞ ብዙ ጊዜ የዋህነ የዋህነት ደግሞ ዋጋ ያስከፍልካል እና ይች ልጅ ደግሞ ተቀይራ የሆነ ነገር ነገ እንዳታመጣብህ እዚህ ላይ ቢያበቃና ነገሮችን በይቅርታ ፈታችሁ ከሀይምዬ ጋራ በሰላማዊ መንገድ ከጭቅጭቅ የጸዳ ንጹህ ፍቅር በሆነ የድሯችሁን ፍቅራችሁን መልሳችሁ ስራችሁን ብትሰሩ ጥሩ ነው ብዬ አስባለሁ። ምክንያቱም ይች ልጅ ደግሞ ነገ ከነዳኔ ጋር ከሌሎች ጋር ደግሞ እዛ ግሩፕ ውስጥ ናት። ጓደኞቿ እንዳለ እዛ ግሩፕ ውስጥ ያሉ ናቸው እና እኔ ፈራለሁ። እውነት ለመናገር ታውቃላችሁ፣ እነ ብሩኬ እንግዲህ አዲስ አበባ ከመጡ እንግዲህ ስንት ወር ሊሆናቸው ነው። እና እንደዚህ ሰው ስታምኑት ባመናችሁ ልክ አታገኙትም። እና ደግሞ እሷም ተቀይረ ሌላ ችግር እንዳታመጣብህ ብትጠነቀቅ እና ቢበቃህ ጥሩ ነው ብዬ አስባለሁ። ሀይምዬ እንደምትወድህ ታውቃለህ፣ አንተም እንደ ትወዳታለህ። ስለዚህ እየተዋደዳችሁ ደግሞ እልክ ውስጥ እየተጋባችሁ ማይሆን ነገር ውስጥ ባትገቡና ነገሮችን አስተካክላችሁ ደግሞ የስራውን ባህሪ ብትቀይሩት ጥሩ ነው ብዬ አስባለሁ። ይሄ ፕራንክ ከዚህ በፊት ስለተሰራ በሶሲ ማለት ነው። ስለዚህ ሀይሚ ደግሞ እንደዚህ በትንሽ ነገር የምትወድቅ ሴት አደለችም። በጣም ጠንካራ ናት። ተሽላ ለመገኘት የምትሞክር ሴት ናት። ስለዚህ የሀይሚን ባህሪ ደግሞ በደንብ አድርገ ጠንቅቀት ታውቀዋለክና ነገሮችን ወደ ሰላምና ወደ ፍቅር አምጥታችሁ ነገ የሀይሚን ልደት በደማቁ አክብራችሁ ማየት እንፈልጋለን። እኛም እንፈልገው ሀይሚዬንና ብሩኬን ነው። እናንተ ሁለታችሁን በጣም ጥሩ ስነ መግባር ያላችሁ ሰዋክ ባህሪ ናችሁ። ለተመልካቾችም በጣም ትልቅ ሪስፔክት ያላችሁ ናችሁና በጣም ብዙ ወዳጆቻችሁ ከአንድ ወር በላይ እናንተን ታረቁልን እያለ በጣም ብዙ ኦዲየንስ ይጽፋል። ብዙ እህቶችን በስደት ላይ እየተጨነቁ ነው፣ እያለቀሱ ነው። ይህ ደግሞ ወደው ሳይሆን ሰው ስለወደዱ ነው፣ ስላከበሩን ነው አይደለም። እነሱን እኛ ስለምንወዳቸው ስለምናከብራቸው፣ ልክ እንደ ቤተሰቦቻችን ስላየናቸው የሆነ ነገር ሲሆኑ ይከፋናል አይደለም። ስለዚህ በይቅርታ ፈቱት እና ወደ ነበራችሁበት እንድትመለሱ እንፈልጋለን ማለት ነው። ነገም ደግሞ በትልቅ ሰፕራይዝ ይሄን አናድሃት ንዴቷን ወደ ፍቅር እንደምትቀይረው ባደሙል ተስፋ ነኝ እና ያው አራቱ ልጆችንም ደግሞ አልሰጥም ብላለች ሀይሚዬ ማለት ነው። ሀይሚዬ አራቱ ልጆች አልሰጥም ብላለች በእናትያጅ ማሳደግ አልፈልግም እኔ እናታቸው አለሁላቸው ብላለች። እና እንግዲህ እርስ በራሳቸው እየተበሻሸቁ ነው። ምን ታደርጋላችሁ ቤተሰብ። ሀይሚ ዛሬ ፈታ ነው ያደረገች፣ ብሩኬ ራሱ ፈታ ነው ያደረገኝ ማለት ነው። እና ብቻ ይመቻችሁ፣ እግዚአብሔርን ይመቻችሁ። ግን የልደቱን ነገር ግን አደራ በፍቅር እንዲያልቅ ነው የምንፈልገው። ሀይሚ ከፍቷት ማየት አንፈልግም። ሀይሚ በልደቷ ቀን እንደዚህ ከፍቷት ተክዛ ማየት አንፈልግም። በይቅርታ ፈታችሁት። ሀይሚዬ ደስተኛ ሆና ማየት እንፈልጋለን። እኔ ብሩኬንም ሀይሜንም ሁለታችሁንም እኔ በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ሁለቱም የስራ ሰዎች ናቸው፣ እርስ በራሳቸው እንግዲህ እልከኞች ናቸው እና እንግዲህ ነገሮች ተስተካክለው ይህን እልካችሁን ግን ጸበል ሂዳችሁ ማስወገድ አለባችሁ። ምክንያቱም እናንተ አሁን ተጋብታችሁ ብትኖሩ እራሱ በጣም ከባድ ነው። ታፈራርዙትላችሁ ማለት ነው። እና ነገሮችን በተቻላችሁ አቅም አስተካክላችሁ በፍቅር እንድትመጡልን መልእክታችን ነው ማለት ነው። የጨሪቃ ፋሚሊዎች የእናንተን ፍቅር የእናንተን ሰላም ይፈልጋሉ ማለት ነው። እና አስቡበት፣ አትጨቃጨቁ። ይበቃችኋል፣ ልጅነት ይበቃል፣ እልከኝነት ይበቃችኋል። ስለዚህ እንግዲህ ዛሬ የሀይሚ የቃላት አጠቃቀም ራሱ እኔ በጣም ነው ያሳቀኝ። ፈታን ያደረገ ምክንያት ልንገራችሁ ማለት ነው እና እንግዲህ ስለ ሁሉ ነገር እንግዲህ እግዚአብሔር ያውቃል። ነገ ሌላ ቀን ነው፣ ነገሮች ይቀየራሉ። ውዴ ቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበድልኝ። ለዚህ ቤት ደግሞ አዲስ የሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። ለምታበረታቱ ለምሰጡኝ ኮመንት እጅግ አድርጌ አመሰግናችኋለሁ። እግዚአብሔር ያክብርልኝ። ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ነገ የሀይሚ ልደት በጉጉት ነው የምንጠብቀው። መልካም ነገሮች ይፈጠራሉ ብዬ ተስፋ አደርጋለሁ። ከፈጣሪ ጋር እናቴ ኪዳነ ምሕረት ደግሞ ነገሮችን መልካም አድርጋ ልጆቹ እንደሚፈልጉት ፍቅር ሆነው እንዲመጡ ምኞቴ ነው። እናንተ መልካም ምኞታችሁን እንገለጹላችሁ። መልካም ጊዜ የሆነላችሁ በያላችሁበት ሰላማችሁ ብዝት ይበርልኝ። ውድ ቤተሰቦቼ ሰላም ሆኑልኝ።